ወንድ ልጅ ከሴት ልጅ እኩል የሚከራከር ከሆነ ምላሱ እንደ ሴት ረጅም ከሆነ ሕይወቱ ሙሉን ትዳራቸውን ሙሉ እንዳለ ቤተሰቡም ተከራካሪ ሆኖ ነው የሚፈጠረው፣ ባይነኝ አሁን ብሩኬ ሁሉ ጊዜ እንደማየው ከሆነ ከሀይሚ እኩል ነው የሚከራከረው። በቃ እንደ ሴት ማለት ነው። በጣም ይፎካከራል። የምሬን ነው ምላቸው። ይሄ ደግሞ ይደብራል። ወንድ ልጅ ሴትን ልጅ አንዳንድ ጊዜ ስክሮር ማድረግ መልመድ አለበት። ማለት እነዚህ ሰዎች ነገን አብረን እንኖራለን ብለው ሲያስቡ ሰምተን እናውቃለን። ልጆች እናፈራለን ብለው ሰምተን እናውቃለን። ትናንትና ላይ በወጣው መረጃ ብዙ ነገር ያላችሁ ሰዎች አላችሁ። እኔ ለእናንተ ምላሽ መስጠት ፈልጋለሁኝ። የምሬን ነው የምላቸው እኔ የተረዳሁት እውነታ ስላለ፣ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻላ የተከታታይ ሰላማችሁ ይብዛልኝ በያላችሁበት፣ ውዶች ይህንን ቪዲዮ በደንብ ላይክ ሼር አደርጉ አድርጉ በመጀመሪያ ይሄ በተፈጠረው ነገር ሀይኒ መረጃ አለኝ ባለችው ነገር ብዙ ስትንጫጩ የነበራችሁ ሰዎች አላችሁ። በቃ ብዙም እሷን ለመጣል እንትን ስትሉ የነበራችሁ ሰዎች አላችሁ። ትናንትና መታ ስንትና ስንት ወዳጅ እንዳላት አስመስክራለች። እንደዚ ጠፋ እንኳን ስንት የሚጨነቅ ሰው አለ። እኔ ስለ እሱ አይደለም ማውራት የፈለግኩትኝ። በጀመሪያ ብሩኬ ስለ ብሩኬ ነው ማውራት የፈለግኩትኝ እኔ ብሩኬ አክብሯት አያውቅም። የምሬን ብላችሁ መቼ ነው አክብሯት የማያውቀው? ፕራንክ ሲጀምሩ ይሄ ፕራንክ ነው ብላችሁ ነው የያዛችሁት አብዛኞቻችሁ ማለት ነው። ፕራንክ እንደሆነም ትንሽ ትንሽ ያስታወቀኝ እኔ ትናንትና ነው። ፕራንክም ቢሆን እንኳን በፕራንክ ውስጥ መከባበር የሚባል ነገር አለ። ሴትሊ ደግሞ የሆነ ልትከበር ይገባታል። የሆነ አይመለከትሽም ምናምን ሀይሚ የሆነ ታይም ላይ አይመለከትህም ስላለችው አሁን ደግሞ እሱ መልሶ አይመለከትሽም። ይሄ ሁሉ ፉክክር ለምን አስፈለገ? ሌላው ለሀይሚዬ ማለት የምፈልገው ነገር ቢኖር ከሀይሚ ደግሞ የተረዳሁት ነገር ሀይሚ ባለፈ ታሪክ ብሩኬን ልትወቅሰው አትችልም። ይቺ ሴት ይቺ ያለፈ ሴት እንደ አዲስ ታድሳ አሁን ላይ ከብሩኬ ጋራ በውስጣዊ መንገድ የምታዋራ እስከሆነ የሚለው ነገር ነው እኔ ውስጥ የተፈጠረው ማለት ነው። እንደዛ ስለሆነ ምናልባት ሊሆን ይችላል ሀይሚ እዚህ ሴት ላይ በብሩኬ ባለፈ ታሪክ ላይ ትኩረት አድርጋ ብሩኬ ልትከራከረው የቻለችው ከምድር ተነስታ በባለፈ ታሪክ ሀይሚ ብሩኬ ልትቆጠው አትችልምም። ከብሩኬ ጋራ ክርክር ልትፈጥር አትችልም። ምናልባት ብሩኬ ከዚህ ሴት ጋር አሁን ላይ ከሀይሚ ጋር ባለበት ሰዓት ላይ የሆነ ቦታ ላይ ታይቶ የሆነ ጭፈራ ቤት ሊሆን ይችላል። እንደገና ደግሞ ብቻ የሆነ ቦታ ላይ ታይቶ ነው እንጂ ዝም ብላ ከመሬት ተነስታ ሀይሚ ያዙ ይልቀቁኝ አትልም። ሀይሚ ምክንያታዊ በሆነ መንገድ ነው የምታወራው እንጂ ከምድር ተነስታ ልጁን ልፍለጥህ ልቁረጣ አትልም። እኔ አስረግጬ ስነግራችሁ ሀይሚ ለምን እንደዚህ ልትሆን ቻለች? ከምን የተነሳ ነው? ምን አድርጓት ብሩኬ ምን አይነት እርግጠኛ የሆነችበት ነገር አገኝታ ነው የሚለውን እንኳን ሳናጣራ ዝም ብለን ተነስተን እንሳደባለን። ለስድብ ከምንሮጥ ግን ነገሮቹን ብናጣራ መልካም ነገር ነው ባይነኝ፣ እንደ እኔ ይሄ የግላዊ ሀሳቤ ነው። የእናንተ ሀሳብ ሌላ ነው፣ የእኔ ሀሳብ ይሄ ነው። በእንደዛ አይነት መንገድ ነው የተረደውት ማለት ነው። ሌላው ነገር ደግሞ የሀይሚን ክብር በጠበቀ መንገዱ በሰከነ መንገድ ወንድ ልጅ ነው ተሽሎ መገኘት ነበረበት ብሩኬ። ነገር ግን ተንበጫበጨ እንደ ሴት። ምን ሆኖ ነው? ሴት ራሱ የሱን ያክላት አትንበጨበጭ፣ ምን አገባሽ ያዙ ይልቀቁኝ። ይሄ ዱብ ዱብ ሩጫ መሄድ መሄድ ምንድን ነው? እንደዛ ማለት ለምንድን ነው የማታከብራት? ምን አደረገች ይችልች? በትትና ጠየቀች አስረዳኝ አለችክ። ማስረዳ ከፈለግኩ ይሄ ያለፈ ታሪኬ ነው ማስረዳት አልፈልግም ብሎ አልፎ መሄድ። ምን አገባሽ ፊጥ ፊጥ እስከ መቼ ነው ፊጥ ፊጥ ነገስ? ትዳር ይዛችሁ ግጭት ቢፈጠን ምን አገባሽ አይመለከትሽም ብለ በርዘግተባት ቆልፈባት እንደምትሄድ ነው አንደርስታንድ ያደረኩትኝ። በነገራችን ላይ ገና ተጀምሩ ያስፈራን ነገሩ ሆነብኝ። የቡርኬና የሀይሚ ነገር ማለት ነው። ሌሎ ነገር ብሩኬ ከድሮ ፍቅረኛ ጋር እንዲመጣ የምትፈልጉ ሰዎች አላቸው። ድሮም ሀይሚን አትፈልጉም ከብሩኬ ጋር እንድትታይ ወይንም ከብሩኬ ጋር እንድትሆን። እውነት ከብሩኬ ጋር እንድትሆን ብትፈልጉ ኖሮ ብሩኬና ሀይሚን የሚስማሙበትን መንገድ እንደ አሳብ ተፈጥሮ ነበረ፣ ትሞክሩ ነበረ ሁለቱን ለማስማማት። ግን ከድሮዋ ፍቅረኛ ጋር ናለን አሁን ላይ ይሄንን መረጃም ሆነ አለ የተባለውን ሚስጥር ብሩኬ ለምኖች ነበር። በለመነች ሰዓት ምናምን ነገር እንትና አላለም ምናምን፣ ገደመኔ እግሬሽ ላይ ወድቆ ምናምን ለይቅርታ እንኳን እግሯ ላይ ወድቆ አያቅም። እንኳ ሚስጥር ያሳየኝ ብሎ ማለት ነው። ብቻ ለምንድን ነው ግን እናንተ እውነቱን የማታወሩት እያለባበሳችሁ? ሁል ጊዜ ውሸት አይከብድም እንዴ? ብሩኬ ሁሌ የሚያደርገው ማለት ነው። እኔ አንድ እውነት ልንገራችሁ። ፕራንክ ቪዲዮ ሲጀምሩ በፕራንክ እናያዘውና ይሄንን ማለት ነው ሲጀመር ብዙ ጊዜ ሳይ ሀይሜ ግን የሆነ እውነተኛ ነገር የተደገፈ ነው። በፕራንክ ነገር በፕራንክ መንገድ አዙራ የምታመጣው እውነተኛውን ታሪክ ነው። በፕራንክ መንገድ የምታመጣው ማለት ነው። ቡታጅራ ላይ ከዛች ከፍሪታ ጋራ ይሄ የታየው እውነተኛ ነገር ነው። ሆቴል ምናምን አሳዛት የሚባለው ነገር ይሄ ትክክለኛ ነገር ነው። ውሸት አይደለም። እና ይህንን በራሱ እሷ ገልበጣ ገለባብጣ በፕራንክ መንገድ አምጥተው ቢሆን የሚለው ነው እኔ ጋ የተፈጠረው ማለት ነው፣ እንጂ ያለ አንድ ምክንያት ሀይሚ ብሩኬን ለማስጠቆር ብላ የሰራችው ነገር የለም። እስቲ ልብ ብላችሁ ካያችሁ ሀይሚና ብሩኬ ፕራንክ ሲሰሩ እዩ። የሃይሚን ፕራንክ ማለት ነው። ብሩኬ በማይጠቆርበት መንገድ ብሩኬ በቃ የብሩኬን ክብር በማይነካ መንገድ ነው ንግግሯን አሳምራ ምናምን ነገር ፕራንክ የምታደርገው ማለት ነው። ይሄ የረጅሙ ጊዜ ድራማ ምናምን ሳይሆን ይሄ አንድ ቀን ምናምን ፕራንክ የሚደራረጉትን ብሩኬን እሷ እንየው ምን አገባ ምን አገባሽ የሆነ ምን ጭቅጭቅጭቅ ያደርጋታል የሆነ የንቀት ነው የሚያሳያት አክት ማለት ነው። ለድራማ ለድራማችሁም ቢሆን እኮ መከባበር አስፈላጊ ነው። ይሄ እኮ ነገ እኮ ታርቀናል፣ ድራማ ነበር ስንሰራው የነበረው ምናምን ነገር፣ አንድ አካል ተረግጦ ተሰድቦ በቃ አፍ ይዘውበት ምናምን ካበቃ በኋላ ማለት ነው። እንደ ሀይምዬ እንደ የምትሸማቀቅ ሰው አይደለችም እንጂ እንደ እግዚአብሔር መቻሉን ሰጥቷታል እንጂ ማለት ነው። እናንተ እኮ ያደረጋችሁት ነገር እኮ ራሱ እያንዳንዷ እንደ ሴት ልጅ ስናየው ሴት ሆናችሁ በጣም የሚሰብር ነገር ነው። አሁን የድሮ ታሪኳን ፎቶን እያወጣችሁ ራሱ ትክታክ መለጠፍ ምንም የሚደስ እሷን ለማሸማቀቅ ደግሞ ይሄ በአፕሊኬሽን ያጣምሟታል፣ ሲፈልጉ ጠጉሯን ይመልጡታል ምናምን። ሴት ሆኖ እኮ ነው ውዶች እንደዛ የሚያረጉት። ግን የከፈለገውን ያክል ከሰው ጋር ልጣላ፣ እንደዛ አይነት የወረደ ተግባር አድርጌ አላቅም። በህይወቴ ማለት ነው አድርጌ አላቅም። እንደውም አንዳንድ ጊዜ ሳት ብሎኝ ፎቶ እንኳን ስዘቀዝቅ ለራሴ መልስ ራሴን እጸየፈዋለኝ። የዝን ያክል ወርደን መገኘት የለብንም። ተሽለን ነው መገኘት ያለብን። ከሰው ተራ አንውጣ ሰውንሁ ለዛውም አዋቂ ሆናችሁ የልጅናት። አሁን እኔ ትናማታ ላይ ቁጭ ብለው ሲያወሩ ሰሟቸው፣ ድምጣቸው ዜግነቱን ቀይሯል። አሁን የኔን ፎቶ በተደጋጋሚ ትክታክ ላይ የምትዘቀዝቀው የሆነችው እቺ ነች እንዲያልኩኝ፣ እኔ ለራሴ አፈ ተሸማቀኩኝ። ወይኔ እኔ እሷን መሳደብ አልነበረብኝም አልኮኝ። ትልቅ ሴትዮ ስነ መግበር ወሳኝ ነው ይላል ስሟ ትልቅ ሴትዮ ድምጿ አራሱ በእውነት እኔ በጣም አፈርኩ። እንዲናቴን ነበር ስሳደብ የነበረው፣ ምናምን ነገር አልኩኝ። እግዚአብሔር ሆይ ይቅር በለኝ አልኩኝ። ይቅር በምረቱ ያስበኝ። እኔንማ የምር እነዚህ እነዚህ እናቶችን መሳደብ አልነበረብኝም። ምክንያቱም እኔ እናት አባቶቼ እናትሽን፣ አባትሽን አክብሪ ብለው ነው ያሳደቡኝ። ይቅርታ። እና ምልላችሁ ነው፣ ከምንም በፊት ክብር ይቀድማል። ሌላው ነገር ደግሞ ሀይሚን የሚያሳጣ ነገር ባይደረግ እንደኔ መልካም ነው። ሴት ልጅ ናት፣ መከበር አለባት። አንተ ስታከብራት ነው ሌሎቹ ከአንተ ስር ያሉት ሊያከብሯት የሚችሉት። አንተ ጥሩ ፊት ስታሳየን ነው ከአንተ ስር ያሉት ሊያከብሯት፣ ጥሩ ፊት ሊሰጧት። አሁን ትናንትና ሀይሚ ወጥታ ምን አለች? ያንን ፎቶ የብሩኬን እና የእኔን ያለፈ ፎቶ እያመጣችሁ የምትለጥፉት እኛን ለማሸማቀቅ ነው አለች። አያችሁ ብሩኬና ሀይሚ እንኳን ምንም ያክል እንኳን የማያስማማቸው በመሃላቸው ተፈጥሮ እኔ ብቻ ብላ አላወራችም። እራስ ወዳድ አይደለችም። ብሩኬንም አብራ ነው የጠቀሰችው። አያችሁ ሰው ስትሆኑ እንደዚ ነው። እና እንደ ሰውኛ እናስብ እስቲ። ምን ይህንን ራሱ ትምህርት አልወሰዳችሁበትም። ሀይ ሀይሚ ምናምን እንኳን ብዬን የተገረምኩትኝ እኔ ሀይ ልብሽ ልብሽ እኮ ንጹሕ ነው ነው ያልኩትኝ። ሰው ማለት እንደዚ ነው። እና ለማንኛውም ውዶቼ አሳብ አስተያየታችሁን በኮመንት አስቀምጦ፣ የኔ አሳብ ይሄ ነው።